ውድ ተመልካቾቻችን እንግዲህ ፅናት ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ያው በዚህ ፓርቲ እንግዲህ መራዊትና መራዊትና ናሆሜ በጣም ፍቅራቸው ደስ በሚል ሁኔታ ተገላልጸው አብረው መኖር ሲጀምሩ፣ በአንጻሩ ደግሞ ክሩቤ ደግሞ በጣም አንዳንድ ሰዎች ተለሳልሰው በህይወታችሁ ገብተዋቸው ራሳችሁን እንትን ብለዋችሁ ይወጣሉ ሲል ለምን በቀጥታ አትናገርም? አለች ፅናት አለ እኔ እንደሱ ብለሽ ስታይኝ፣ ካላንተ መኖር አልችልም የምትይው ነገር ትዝ ይለኛል። ልውጣልህ ወይንስ ቤት ልሄድ አለችው። እኔ እንደዚህ እንድትሆን አልፈልግም። እንግዲህ እንግድነት ተጠርተው ከነሱ ቤት ሄዶ ነው። ፅናት፣ እባክሽ እንደዚህ እያልሽ በደልሽን ብትለሳለሽ ልረሳለሽ አልችልም አለ ክሩቤ። የኔ መከፋት ይህን የጓደኞችን መደስታ ማበላሸት አልፈልግም አላት። እሺ አለና ስላልቻለ በእነሱ ፍቅር ሲያይ በጣም ስለተደሰተና ስለቀና የእሱ ህይወት እየተበላሸ መሆኑን ሲያውቀው ብድግ ብሎ ይገባል። እንግዲህ በመካከላቸው ደግሞ አሁን የመጣችው ልጅ እንግዲህ ሀሴት እንግዲህ ሳታስበው በዩኒቨርሲቲ ላይ ህይወቷን ያበላሸው ልጅ ደግሞ ሳይታሰብ ብቅ ብሏል። ይህ ነገር ግን ለጽናት ጥሩ ነገር ይዞላት የመጣ ይመስለኛል። በተለይ አሁን ይህን ነገር ካወቀችውና ሰናይትን ሂዳ እንድታጸናላት ጓደኛ እንድታደርጋት ስላየች በዛ ሚስጥሩ ከወጣላት ይህ ነገር እንግዲህ ጽናትና ክሩቤ የሚገናኙበት እንደገና እውነተኛ የሚገላለጹበት እየደረሰ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካትሁ ክርስቲያን ወገኖች፣ ሰላም ሰላም ብያለሁ፣ ሰላማችሁ ይብዛልኝ። እንግዲህ ክሩቤ ወጥቶ ለናሆሜ እኔ ምን እንደማላጠላክም እየሰበረች ነው ስትለው፣ ሴቶች እንዲህ ናቸው እኮ አወቋቸው፣ ቀረብኳቸው ስትላቸው ደግሞ የማይሆን ነገር ይዘውልን ይመጣሉ። ፅናት ደግሞ ለአንተ ትልቅ ቦታ አላት ይለዋል ናሆሜ። እርግጠኛ ነኝ እሷ መቼም ልትጠላህ አትችም። ብጠላህ እንኳ ራሱ ጠልቻለሁ እንኳ የሚያለት ድፍረት የላትም ናሆሜ። እኔ ምን ማድረግ እንዳለብኝ ግራ ገብቶኛል፣ አለ ክሩቤ። የሆነ አጣብቂኝ ነገር ውስጥ ገብታ ሆና ተረዳት። እንደዛ ከሆነ ያለ እኔ ነገ ፍቅረኝ ሁሉን ነገር አብረን ፈታው ነበር፣ አለ ሴቶች እኮ ከአቅማቸው በላይ ልባቸው እንደ ተራራ ነው፣ አለ ሁሉን ነገር እንደ ፖሊስ መርማሪ ማድረግ ይችላሉ፣ አለ ስለዚህ እንደዚህ ናቸው የእነሱ ምርመራና ፈተናን አናውቀውም እኛ አበድን እንጂ፣ አለ። አዎ እኔ እስከማውቀ ድረስ በፍቅር ያበደ ወንድ እንጂ በፍቅር ያበደ ሴት አላቅም፣ አለው። ተው እንጂ ቤታስ ቤታ ወንድ ነች እንዴ አለው ማለት ነው እኔ ምንም ምንም ምንም የሴት ባህሪ የላትም። እሷ አሁን ለነገሯ የወንድ ነው አለና ናሁሜ ሳቀው። ኧረ ተው አታስቀኝ ብሎ ከልቡ ፍቅሩን የፅናትን ፍቅር አሰተው የሚያስቀ የወጣት ወንድ ነው የምትመስለኝ ለና ናሁሜ ሳቀ። ኧረ እባክህ ነገር አትለቅም። አሁን ሐኪም ቤት ልከፍት ነው። ስለዚህ ሊያመጣት ነው ሊያክማት ነው ማለት ነው። በቃ እሺ እንግባ ብለው ገቡ ማለት ነው ወደ ውስጥ ፅናት አሁን ኪራ ለራሱ የምታደርግበት ጊዜ በፅናት በጣም አሁን ቅርብ ሆናለች። በጣም ጥሩ ሆኖላታል። ለምን መሰላችሁ? ለምሳሌ ይህ የእሷ ፍቅረኛ የሐሴት ፍቅረኛ መምጣቱ በኪራ ጓደኛ በጣም በሐሴት መካከል የሻምበል ልጅ ሁለቱ መካከል ላይ እንደ አንድ ችግር እንዳለ እንደው ከዚህ በፊት እንደሚተዋወቁ ታውቅ ትችላለች። በዚህ እና በዚህ ምክንያት ሁለቱ ልጆች ዩኒቨርስቲ ውስጥ ጓደኛ ነበሩ ብዙ ነገር እንዳሳለፉ ጓደኛው ወይንም ፍቅረኛው እንደነበረች ለናሆም ይታወቃል። ሁሉም ግን ይህ አዲስ ልጅ እንግዲህ ለልጅቷ ለሐሴት መጥፎ ነገር ሁኖባት መጦባታል። ያልሆነ ነገር አድርጓታል፣ በሶሻል ሚዲያ ለቆባታል። ያን ነገር ደግሞ ከትምህርት ቤት መጠቋቋሚያ ስትሆን ትምህርቷን ትቶ ዩኒቨርስቲውን አቋርጣ ወደ አባቷ ሂዳ ሌላ ትምህርት ቤት ገብታ ተምራ ጨርሳለች። ከብዙ ዓመታት በኋላ ግን አሁን ተመልሶ ናሆም መጥቶባታል። ይህ ልጅ እንግዲህ መጥፎ ነገር ይዞባትን የመጣው እሱ በዛሬ ዕለት እንደምናየው በጥፊ መታዋለች፣ እየተበቀለችው ነው። እኔስ እናቴ ኤምባስ እያለ አንቺ የሻምበል ልጅ ስለሆንሽ ነው አባትሽ እኮ አባሮኛል እያለ ነበረ አንቺ ምን እየሆንሽ ነው እያለ ቢላትም በፍጹም የሻምበል ልጅ እኮ ነኝ ብለዋለች። ጥንቁቅናት፣ ቅናት ደግሞ እሷ ጎበዝናት። ስለዚህ ይህን ነገር ሌሎቹ ዋጋ ታስከፍለዋለች። ስለዚህ በዚህ እድል ደግሞ ለፅናት በጣም በልካም መልካም እድል ይዞላት መጥቷል ብዬ ነው መሰብ ኪራ የራሷን የማድረግ እድል እድሏ ሰፊ ሊሆንላት ይችላል። መራዊትና ናሆሜም እባክሽ፣ ጽናት ለምንድን ነው ሁሉን መስዋዕትነት የምትከፍሊው? ለምን ኪራን የራስሽ አታደርጊም ወይ እያሉ እየመከሯት ነው። የራስሽ ማድረግ አለብሽ እያሉ እየመከሯት ስለሆነ በዚህ ምክር ደግሞ እያሰበች ነበር ጽናት። ስለዚህ ኪራን የራሷ የማድረግ ውድል አሁን እድል አግኝታለች። ድሏ እየሰፉላት ነው። ሰናይት ከሀሴት ጋር ጓደኝና እንድትሆን ብላ ትጀምራለች። ስለዚህ እድል ደግሞ ለጽናት በጣም መልካም ነገር ይዞላት ይመጣል። ለምን የሻምበል ልጅ ሚስጥሯን ሁሉ ለሰናይት ልትነግራት ትችላለች። ሰናይት ደግሞ ያንን ታሪክ ከሰማች በኋላ ለጽናት መታ ስትነግራት፣ ጽናት ደግሞ ይህን ነገር በግልጽ ካወጣችሁ አባትየው ደግሞ ላ ፍቅር እንዳላቸው እንደነበራቸው ለሰናይ ስትነግራት፣ አባትየው ካወቁ ማለት እነ ኪራ አወቁ ማለት ይህ ልጅ እንግዲህ ሰፊ እድል እያመጣላት እንደሆነ ነው የምናየው። አሁን የጽናት ዋነኛ ችግር ሁኖባት ያለው የአባቷ ጉዳይ ነው። አባቴ እንዴት ነው ወንድ ልጅለት የሚሄደው? ከአሁን በፊት ምንም አላገባም ከሀገር ላይ ብዬ ማራለሁ ብዬ ትምህርቴን የወጣች ሴት እንዴት ነው አሁን ባልጀለት ሄደው ወንድ ልጅለት ሄደው የሚለው ነበረ የሚያሳስባት ግን አባቷ የፅናት ይህን ምስጢር እንዳወቁባት አይተው እንዳላዩ ሆነው ነው ወደ ሀገራቸው የተመለሱት። ይህ ምስጢር ቢነግሯቸው ግን አንቺ እና ጌራ ጓደኞች እንደሆናችሁ ፍቅረኞች እንደመሆናችሁን አውቃለሁ ቢሏት በስልክ ሊነግሯት ይችላሉ ብለን እናስባለን። ጽናት ነፃ ትወጣለች ማለት ነው። በዚህ ጊዜ ስለዚህ ጽናት በዚህ ጊዜ እንግዲህ አባቷ ፈቃደኛ መሆናቸውን ከገለጹላት ኪራ የራሷ የማድረግ አንድ እድል አላት ማለት ነው። ከዚህ በአጭር ጊዜ እሱን ታገባለች ማለት ነው። ጽናት ማ አሁን ብዙ ነገሮች እየተመታቱላት እየተመቻቹላት ነው። ፍቅሯን ትመልሳለች ከኪራ ጋር ወደ ነበረው ህይወታቸው ይመለሳሉ አብረው ፍቅራቸውን ያጣጥማሉ ማለት ነው። ቤቱ ሰላም ይሆናል ማለት ነው። በዚህ ሁኔታ በሐሴት እና ወንድ ይሄ ጓደኛዋ ደግሞ ብዙ ነገሮችን በቀል እየጀመረችበት ነው። ይኸው ሐሴት ባየ አሁን እንዳያችኋት አሁኑ ቁልፍ ሳትሰጠው ቁልፍ ሰጥቼሃለሁ ብላበት፣ ግን እሱ አዎ ረስቼው ነው ቁልፉ አለ ብሎ ነበር ለኪራ የነገረው። ግን ይህ በቀል መሆኑን እያውየ ነው። ስለዚህ በነሱ መካከል ትልቅ ችግር ይፈጥራሉ ማለት ነው። ስለዚህ ሁሉም ነገር ቤተሰቡ ያቅባቸዋል ማለት ነው። አንድ ችግር በዚህ ምክንያት እንግዲህ የጽናት እና የኪራ ነገር ቅርብ ለመሆን በጣም አመቻች ነገር ይሆናል። ላቸዋል። ለምሳሌ ሀሴት ከልጁ ጋር ስትገናኝ ያለውን እናስታውሳችሁ። ዛሬም መልከኛ ነች። አልተወሽም ምን ያደርጋል አለች። እልሄ ከአንተ ጋ አውሬ ጋር ሆነብኝ አለችው። ደጋግሜ ነግሬሻለሁኝ እኔም ፈልጌ ያደረግኩት ነገር አይደለም እኮ ሰክሬ ነበር አላት። እና ቀጣፊ ከዚህ ከስራ በላይ ቅጥፈትህ በጣም ይገርመኛል አለችው እንጂ ምን አይነት ነገር ነው የምትናገሪው? ሲል ነበር የመለሰ። እንዲያውም ሰው ቤት አግኝቼህ ነው እንጂ ለአንተ ይሄ አልነበረም መልስህ አለችው። እንዴ ቀየርሽ? እንዴ ፆታ ቀየርሽ? እንዴ ነው ያላት። ኧረ እባክሽ እኔ እንደ አንተ አይነት የሰውን ደካማነት ተጠቅሜ ማሸማቀቅ አይደለውም እና ይሄ ሶስት ደቂቃ የማይሞላ ቪዲዮ ተለቀቀብኝ ብለሽ ነው እንደዚህ የምትሆኚ ክብር የሌለው ሰው ስለ ክብር አያስብም እኮ አንተ በግቢ ልጆች ለመወደድ ብለህ ነበር እንደዛ አሳልፈ ያሳየህብኝ አለች ማንም እንዲወደኝ ብዬ ያደረግኩት ነገር የለም ዝም ብለሽ አታውሪ አለሱም እኔ እኮ የሚገርመን ራስህን እንደ ጽቃን ማየትህ ነው አለችው በቃ ሰክሬ ነው አልኩሽ እኮ አላት እሺ ሰክረህ ነው ይባል እሺ ቪዲዮ መልቀቅህ ምን ይባላል እያለችው ነበረ አሁንም መልሻው ሰክሬ ነበር ነው እኮ እያልኩሽ ያለሁት አላት። ቪዲዮውን የለቀከው በነጋታው እኮ ነው። ምን አይነት ጉደኛ ነህ! ረመኔ ነህ፣ ጨካኝ ነህ። ከዚህ በኋላ እንኳ ደግሞ ጥፋትህን አምነህ ተመልሰህ ትመጣለህ። አንቺ ደግሞ ሰይጣንሽ ብሶበታል። አባትሽ ጸበል አልወሰደሽም እንደ ከዩኒቨርሲቲ ሲያስወጣሽ አላት። አንተ ስለኔ አባት የመናገር መብት የለህም። ከዚህ በኋላ አባቴን አንድ ነገር እንድትናገር እንዳልሰማህ ብላ አንነቀችው። ማለት ነው የአባቴን ማንነት እንዳትረሳ ነግሬሃለሁ። አባቴን በመጥፎ ነገር እንድታነሳ አልፈልግም። እሺ፣ ጥሩ ፅናት፣ ጥሩ እናያለን፣ አላት። አሁን ጽናት ራሷን ለማግባት የምትችልበት አንድ አጋጣሚ ስለመጣላት ይህ አጋጣሚ የነዚህ ሁለት ልጆች ነው። ስለዚህ በነዚህ ሁለት ልጆች እንግዲህ ስለዚህ የሀሴትና አዲስ የመጣው ፍቅረኛዋ የህይወት ታሪክ ተማሪ እያለ በጣም ዱርዬ እንደነበር እና ብዙ ነገሮች እንዳደረጋት ነው የእሷ የኋላ ታሪኳን። ይህም ሁሉ ታሪኳን እንግዲህ የጄኔራሏ ልጅ እንግዲህ በእሱ ተጠቂ ነበረች። ስለዚህ እሱ በእሷ ፍቅር ወድቆ ነበር። እሷም እንደምትወደው አብረው ታሪክ እንዳላቸው ያን ቀን ሰክረው ጠጥቶ አብረው እንዳደሩ ያን ሲነግራት ነግራት እንግዲህ ቪዲዮ ቀርጿት ስለነበረ ኦንላይን ላይ ሶሻል ሚዲያ ላይ ስለለቀ ያልጠቀባት ነው። ስለዛ ምክንያት ነው ከትምህርት ቤቷ እንግዲህ ወታ ወደ ሌላ ትምህርት ቤት ተዞራ ትምህርቷን የጨረሰችው። ያም ሁሉ ነገር እዛ የሚማሩ ተማሪዎች በሙሉ ያንን ቪዲዮ ስላዩባት ነው። ስለዚህ ያ በጣም የተረሳ ታሪክ ነው። ስለዚህ አሁን ይሄ ነገር ለነፅናት ግን መልካም ነገር ይዞላቸው መጥተዋል። አሁን ከነኪራ ቤት ውስጥ ግዳሚ ሲገናኙ ግን እንደው በጣም ደንግጣለች ስታየው። ስለዚህ ቀለል አድርጋ እንደማታየውና እንደምትበቀለው ሁኔታ ነው። ከፊት የጥፋልኝ ብትለውም በፍጹም አል በዚህ ሁኔታ ላይ እንግዲህ ለፅናት መልካም ነገር ጥሩ ነገር ይዞላት ነው የመጣው። ለጽናት መጥፎ እድል ሳይሆን ጥሩ እድል ነው ይዞላት አጋጣሚ ያመጣላት ማለት ነው። እና መራዊትና እናሁም ደግሞ እሺ ብላ ፍቅሩን ተቀብለው በጣም ተዋደው እንግዲህ አብረው አድረው ጠፋች እያሉ ሲጠብቋት እንግዲህ ጠብቀዋት እንግዲህ አብራ እንዳደረ ደስ እንዳላት ለጽናት ስታበስራት፣ ጽናት በጣም ነው የታደለችው። እና ያው የራት ግብዣ አድርገውላቸው ነበር። ወደ ሰናይት ደግሞ ሄዳ ስታማክራ፣ ሰናይት ደግሞ ከዚህ ሁሉ አንድ ነገር ባደርግስ ብላ ምክር መጣችላት። አሁን መራዊት ደግሞ እሷን ጽናትን እየገፋፋች ነው። ራስሽ አግቢውና አብረሽው ኑሪ፣ የራስሽ አድርጊው እያለች እየወተወተቻት ነው። ሀሳብ ሽን ቀይሪ፣ ጊዜው አረፈድም ተመለሽ፣ እያለቻት ነው። ጽናት ግን ወጣም ተጨናንቃለች። ስለዚህ እሱን እንዳላገባ ምትለ አሁን የሚያባቷን ችግር ነውና ስለዚህ አሁን ሰናይት ከሀሴት ጋር ጓደኝነት ፈጥራ ጓደኝነትና ይዛ ምስጢር እንድታመጣላትና እንድታወራት ይሄን ተስማምተውበታል። ከዛ ሁላቸውም እዚህ እነ መርዋን ቤት እናድራለን ሲሉ እሷና ሰናይትና ሀሴት ግን አሁን ሀሴትና ሰላም ደግሞ እንግዲህ ሀሴትና ጓደኛዋ አብረው ሊያድሩ ሄደዋል። ለሊቱኑ ስታወራ ስታድር ይህን ታሪክ እንግዲህ አምጥታ ጽናት ስትሰማ እና ለሁሉም ስትናገር በጣም ትልቅ ነገር ይዘዋል። ስለዚህ እሷ ደግሞ ሀሴት ደግሞ ያንን እኔ አልሸነፍልህም ስላለማትሸነፍለት አስታውቃ ነበር በጣም ተናዳ ነበር የተለያዩት። ኪራ ደግሞ ደጋግሞ ጽናትን እያስጠነቀቃት ይገኛል። ነገሩን ለመረዳት እየሞከረ ነው። ለምንድነው ትረብሽ ህይወቴ ንገሪኝና አንድ ላይ እንፍታው እያላት ነው። ቆም ብለሽ እሰቢበት ስላላት ይህን አስባ ትመልሳል። መሰማይ ምድር እያልች አብረን እያል ስካን ድረስ አሁን ይህን አትሰቢ ብሏታል ማለት ነው። ስለዚህ በጣም መልካም ነገር መጥቷል። ውድ ተመልካቾቼ በጣም ደስ ይላል። ከዚህ በኋላ እንግዲህ ፅናትና ቅሩቤ አንድ የሚሆኑበት ነገር ተፈጥሯል። ስትከታተሉኝ ስለነበር ከልባ አመሰግናለሁ። ሰላም እደሩልኝ።